ወይምምዕራፍ የደዊ ደዊ ከፈለግሽ እናት ደዊ እንትን እዚ ጋር ስላረኩት እዛ ጋ ነው ሴፍ ያረኩት እዚ እኛው ቲክቶክ የገባበት። አሁን ዋሳብ ወደዚህ ቀይር ዋለሁ ናብዚ ቀይረ የዛን ቤት አዎ ተያት አጀንዳ መሆን ፈልጋ ነው። ትክክል ዜት ትክክል፣ ማርያም ትክክል ነሽ። ግን አንደኛ አንደኛ የኛ ኦርቶዶክሶች ደግሞ የሰው ሃይማኖት አትንኩ። ትክክል አንነካም። ግን ለሰው ልልል አዎ ገቦዝነሽ ነሽ ምናምን አትበሉ። አስከብሩ ሃይማኖታችሁ አስከብሩ። አስከብሩ ሃይማኖታችሁ እንደዚህማ የኛ ሃይማኖትና መዝሙር መቀለጃ አይደለም፣ መነገጃ አይደለም ሃይማኖት። በሃይማኖት ቀል የለም። እኔ ድፍት ያልኩ ኦርቶዶክስ ነኝ፣ ግን ሙስሊም ወንድሞች እህቶቼ አከብራለሁ፣ እወዳለሁ። በሃይማኖቴ ድርድር አላውቅም። እኔ ማንም ማንም አ ከሷ ለምን ጉሩብ ተሰብስቦ አይሞቱም? ለምን አለም ሙሉ ከሷ ጎንነን ስታይ ታርግ ለምን አይል? በሃይማኖት አልደራደርም። ማርያምን ነው ምላቸው። በሃይማኖት በሀገር በእናት ድርድር የለም። በምወደው ሰው አልደራደርም። በምወደው ሰው አልደራደርም። አለም በሃይማኖት እና በሀገር ምን አይነት እንትን ነው አሁን? እንደዚህ የዘመረች ሃይማኖት ተይ ስትባል ትተዋለች። ሃይማኖት ያከብራሉ ብላለች። ሃይማኖት ያከብራሉ በልቤ ነው ብላለች። የእኛ ግን መቀለጃ እና መለመኛ አይሆንም፣ አይሆንም። አሌክስ አሌክስ፣ ምንድን ነው ምንሆን? አሌክስ መተዋል እንዲ ላይ አሌክስ ለምትሰድቧት የሰደባቸዋት ነው። እሷ ደግሞ በቃ አጀንዳ ለመሆን ሰው በቃ በኋላ ለሚሰበስብ በቃ የፈለገችው ታደርጋለች። ጸጥ ባለች ከዚህ በፊት ግን ጸጥ አልተባለችም። ሙስሊሞቹ አንድ ነቢይ የሰድባ እንኳን እንዴት አድርጎ አጥረግርጎ ከየት ከየት ተቋቁሞ እንዳት ያዟት ከዛ መማር ነበረባት። አሁን ደግሞ የሰው ሃይማኖት ዝል ብላ ነጃት ተብሎ ሙስሊም ናት ሃይማኖቷ አልቀየረች ወይ አልተጠመቀች ወይም ያለች መዝሙር እየከፈተች መነገጃም ታደርገው። ሃይማኖት እየሰማች ከሆነም ስርዓት አድርጌ፣ ነጃት ቅድምም አንስቼልሽ ነበር አንስቼልሽ ነበር ትናንትና ነው መቼ ነው ትናንትና ነው ምናምን አንስቼላት ነበር ቅድም። ችግር የለም እየሰድቧት ምናምን እየተሰዳብ ስለነበረች እንድትረጋጋ ብዬ ነበር። ወደ ሌላ አጀንዳ አንድ አላልኩም፣ ነቢይ ሰድባ ነው ያልኩት። በስመ አብ፣ ኧረ በስመ አብ በሉ። ነቢይ ሰድባ አንድ አላልኩም አንድ ጊዜ ደግሞ ነቢይ ሰድባ ነው ያልኩት። አብሮ ነው ያሳዟት እና ማስከበር አለባችሁ። እሺ የኛ ኦርቶዶክሶች ማስከበር አለባችሁ ሃይማኖታችሁ እንጂ አንድ አልኩት። እንዴት አንድ ላሉ ነቢይ የሚያክል አበተው በስመ አብ ተዋተነከው ለኔ መብት የለም። አንተ ለዝቢያን ልትለኝ፣ ለኔ እኔ ለልጅ ነው የምበራት። ከወለድክ በኋላ ልጅን የምበራት እኔ እኔ እኔ ለዝቢያን ከሆንኩ ልጅ ነው የምበራት። እወቅ። ካሁን በኋላ ተቃጠል። ዚና አሌክስ ታረቁ። ምን ታመጣ? ምን ታመጣ? አንተ ጃኒ ዜ የወንድ ልጫ አንተ ቡሽ፣ ቆይ ልጅህን ራስህ ነው የምትበዳት። ወልደህ ራስህ ነው የምትበዳት። እኔ ለዝቢያን ስላልከኝ ማለት ነው ልጅህና እናትህ አንተ ነው ስሙ። በደንብ አድርጋችሁ ስሙ፣ ሪከርድ አርጉ። አንተ ጃኒ ዜድ ማኖት የምትባለው ሮዝ ምናምን ልዝቢያና ምናምን እናትህ አልሰድባትም። አንተ ግን ጉሽ ገይነ አንተ እንደዚህ ቦርጩ። እኔማ ለአንተ እበልጥሃለሁ። እኔ ወንድ በሆን ለአንተን በቂጠህ እደክልሃለሁ። እኔ ለአንተ ለአንተ እናቴን ለአንተ ዮኒ ማኛ ይበልጥሃል። እናቴን አጋነንት ነው

ሊቀዋወሙኝ አይደለም። መዝሙር ሰማችና ሃይማኖታችንን አንቋሸሹ ብለው አሳልፈው ሊሰጡ ሊያሳርዱኝ ይመስልሻል? ገና አይደለም። የኦርቶዶክስ መዝሙር፣ የጴንጤ መዝሙር እየሰማሁ እመጣልሻለሁ ጠዋት ጠብቄ። አንድ ነገር ላስረዳችሁ ደግሞ ኢትዮጵያ የክርስቲያን ሀገር መሆኗን እንዳትዘነቡ ይሄን ይግባላችሁ። እንዲህ እንድላችሁ አይደለ? የምትፈልጉት ልጅ አይጠላኝም። እግር ትበል ያለሽ ነጅ አንድ አዳምጭ። ከታች ኮሜንት ላይ ያላችሁ ሰዎች ማለት ነው። በእሷ ነፍስ የምትጠየቀው እሷ ናት። እንደው በእናታቸው ተው ንድ እንደውም እቀጥላለሁ። መጨረሻ ይችላል፣ እናያለን፣ የት እንደሚደርግ። ነጃት የራስሽ ነፍስ የምትጠየቅባት አንቺ ነሽ። በአንቺ እኔ ያልቀሰርኩኝ። ጴንጤ ሊሆን ሙስሊም ሊሆን እኔ ቀብር ይገባሉ፣ እንደ በእኔ ስራ ይጠየቃሉ። እንደ ምን አገባቸው? ስለራሷ መጨረሻ የማታውቅ ሴት፣ ስለ ራሷ ሕይወት እንኳ ራሱ የማታውቅ ሴትዮ ስለኔ ስለኔ ምን አገባት? አንቺ መጥፎ ነገር ላይ እንድትወድቅ ይፈልጋሉ፣ ግማሾቹ ሁሉ ሰው ሁሉ ሰው ሊወድሽ አይችልም፣ ነጃት በቃሽ። ካለፈ ነገር ማል ውደዱኝ አልኩኝ እኔ። ሁላቸውም የሙስሊም ሴቶች ናቸው የሚጠሉኝ፣ የአበሻ የሙስሊም ሴቶች ሁላቸው የሚጠሉኛል። ከአንቺ ዜድ እንደ ወንዳወንዷ ትበልጥብናለች ብለኋላ። የሙስሊም ሴቶች የሙስሊም እህቶቼ ለእኔም ደግሞ ከሙስሊም እህቶቼ ለእኔ ከአበሻ ሙስሊም ሴቶች የኦርቶዶክስ ልጆች ይበልጡብኛል። አለቀ ደቀቀ። ስትፈልጉ እግር ትበላላችሁ። አይደለም የኦርቶዶክስ መዝሙር፣ የጴንጤ መዝሙር እየሰማው መጣልሻለሁ። ነገጧት ከጴንጤም ውጭ ኢትዮጵያ ያለ የሁሉንም የሁሉንም ሃይማኖት ለምን አባጨፋ ነው ምናምን የሚጨፍረው እንደ ዘርፌ እየጨፈርኩም እመጣለሁ። ነገጧት አይደለም በኦርቶዶክስ መዝሙር እናንተ አሁን የምትበከሩ ለምን ሳውዲ አረቢያ ያመጣች የአባቷ ቤት ይመስለች? ግማታም የአባቷ ቤት ነው። እንደ ሳውዲ አረቢያ የአባቷ ቤት ኮፒ ሊንክ አድርጉ። ቆይ ኮሜንቱን ላጥፋባቸው። ኮፒ ሊንክ አድርጉ። የወሬ ቋፍ እንዳታጠፊ፣ ኮሜንቱን እንዳታጠፊ። የግማሙ ነዝ ጥምባታሞች፣ ማንም የኦርቶዶክስ ልጅ እንደነሱ አይነዳም። እናያለን፣ እስኪ የኦርቶዶክስ ልጆች እስኪ ያስቆሙኛል፣ አያስቆሙኝም የምና ይሆናል? እነዚህ ጥንባታሞች ግን፣ እኔ ከነዚህ ጋር ወሬ የለኝም። ሲመጡብኝ መዝሙሬን እከፍታለሁ፣ ስሊቴን ያደርግባቸዋለሁ፣ ይሄዱ። እኔ ቤት እኔን ካፊር ብለውኛል አደለ? አይምጡ ቤቴ፣ አይምጡብኝ። ለምን ይመጣሉ? የእኔ ተከተሉኝ አላልኩም እኮ፣ አላስገደድኳቸውም እኮ። ለምን ይመጣሉ ቤቴ? ተከተሉ ብያቸዋለሁ? አስገድጃቸዋለሁ? እኔ ቅብር እነሱ ይገባሉ። በእኔ ስራ እነሱ ይጠየቃሉ። እነዚህ ደደቦች ማለት ነው። ግማታ ሙሻውላ ቁጭ ብላ ዛ ለእናቷ አስር ብር እንኳን ለካ የማታ ቅምጦ እኮ ነች እዚህ አፏን የምትከፍተው። ገጠሬ ሁላ ምን አገባችሁ? የወጋ ቢረሳ የተወጋ አይረሳም። አይደለም መዝሙር መስማት የፈለኩትን የመሆን መብት አለኝ። ኢትዮጵያ የክርስቲያን ሀገር መሆኗንም በዚሁ አጋጣሚ አስረግጬ እነግርሻለሁ። እናንተ ግን ደስ ተሳዳቢ ናችሁ። አክሱም ዜና ግማታ ሙላ አክሱም ላይ አምሳ ኪሎ ሜትር አምስት መቶ ኪሎ ሜትር እኮ ነው ሙስሊም ወንድሞቻችሁና እህቶቻችሁ ተጉዘው የሚቀበሩትኝ። አምስት መቶ ኪሎ ሜትር አንድ ቀን ድምፅ ሆናችኋል። እናንተ ናችሁ ስለ ሃይማኖት የምታወሩት፣ እናንተ ናችሁ ስለ ነጃት እስልምና የምታወሩልኝ ስለ አክሱም ሙስሊሞች ሳትጮኩ እዛ ፍልስጤን ሀገር ሄዳችሁ የምትጮህ ግማታሞች አሽቃባጮች እኮ ናቸው። ውሻ ይመስል አምስት መቶ ኪሎ ሜትር ታጉዛችሁ እየተቀበራችሁ አንድ ቀን ድምፁ። ለምን ነጃት አልተገደለችም? እኔ መቼም አልሞትም። ድንበል ላይ ስመጣ ስዘምር ነበር። እንደውም የደበቁትን ቪዲዮ አውጠዋለሁ፣ መዝሙር የምሰማውን የነጂ ዛሬ ብቻ አይደለም። አዲስ አበባ ላይ ሆኜ እኮ መዝሙር ስትሰማ አይታችኋል። ብርቅ ነው፣ እንደ አዲስ ሆነባችሁ የኔ መዝሙር መስማት። ገና ለመጀመሪያ ጊዜ ነው መዝሙር የምሰማው። እናንተ ግማታሞች፣ ታያቸው ኮፒሪንግ ታያቸው ናቸው፣ ከኔ ከኔ ከሙስሊም እህታቸው ዜድ ወንዱ ወንዷ ከበለጠችባቸው፣ ለእኔም የኦርቶዶክስ ልጆች ይበልጡብኛል። ሺ ጊዜ አለቀ ደቀቀ ጨርሻለሁ። ከዚህ በኋላ ከራይቴ ላይ ውረዱልኝ። በእኔ ስራ እናንተ አትጠየቁም። እኔ ቀብር ውስጥ እናንተ አትገቡም። እኔ ሙስሊም ብዬ የተናገርኩት ነገር ያለኝም፣ ሃይማኖትን አላንቋሸሽኩም። መዝሙርን የሰማሁት መብቴ ነው። መዝሙር ለምን ሰማች እናርዳታለን የምትሉ ከሆነ ደግሞ አሳዩ፣ አርዳችኋ አሳዩ።

አላህ ነው የሚጠይቀኝ። የሰው ፍጡር ልጠይቀኝ ማንም አይናገርሽ። እኔ እዚህ ጋ አሁን ራሱ የመጣሁትን እዚያ እዚያ ስለሞላቻቸው ናቸው። ያቺ ግማታም ስጋ በልታ ቤተ ክርስቲያን የምትሄድ ጥንባታም ሀለሊ አውቃ በኦርቶዶክስ ልጆች እኔን ለማስጠመድ መዝሙር ለምንድን ነው የምትሰማው? የኛ ሃይማኖት መቀለጃ አይደለም ምናምን ምናምን ብላ መጀመሪያ የሴት ቅርጽ ይኖራት ወንድ ሀገረ ስልሳ ስድስት ግማታም መጀመሪያ በቅጡ ቀሚስ ትልበስ፣ ቤተ ክርስቲያን ስትሄድ በቅጡ ስትጸል፣ ከዚያም በኋላ ታስቆመኝ። ጨርሻለሁ በእኔ መነገድ። ከዚህ በኋላ ይብቃት በእኔ መነገድ ይብቃት። ምግብሽን ሰርተሽ በላሽ መድኃኒትሽ ነውሰ። ይችላል በገሀድ ሊሆን ይችላል የምናገረው። ኮሜንት ላይ የመጡ ግን የሚናገሩት ነገር ይሰቀጥታል። እነዚህ ቆሻሻዎች፣ ባለጌዎች፣ እነዚህ ደደቦች ማለት ነው። ከዚህ በኋላ ከኔ ህይወት ውጡልኝ። እኔ ነጂ የሚገለኝም የሚያኖረኝም አንድ አላህ ብቻና ብቻ ነው እናንተ